አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክና ሰብስክራይብ ሼር ለምታደርጉኝ እህት ወንድሞቼ በያላችሁበት አላህ ይጠብቃችሁ በጣም አመሰግናለሁ። ጀዛኩም አላህ ኸይረን ከሚባለው በላይ ማለት ነው። እና ዛሬ ደግሞ ርእሴ ማለት ነው ሰሞኑን በጣም ብዙ የሚያሳዝኑ አንዳንድ ነገሮች አሉ ማለት ነው ሶሻል ሚዲያ ላይ። እና ስለዛ መናገር የፈለኩትን ነገር ልነግራችሁ ፈልጌ ነው፣ ወዲህም ልጨምርበት ብዬ ነው። እና ማለት ነው አረብ ሀገር ፊት ላይ በጣም የምናለቅሰው ሴቶች ነበር አረብ ሀገር ላይ ማለት ነው። አሁን ደግሞ ማለት ነው በሁለቱም ወገን ሆኗል። እሱ ምንድን ነው ወንዶችም ዘንድሮ ደግሞ በብዛት ከሚባለው በላይ ዱባይ የሚባል ሀገር ተጀምሮ ለወንዶች ማለት ነው። እና በጣም ብዙ ልጆች እየመጡ እየተሰቃዩ እያየን ነው ማለት ነው በሚዲያው። እና በጣም እኔ እንጃ ከምንም በላይ ማለት ነው ሀገራችን ወደየት እየሄደች እንደሆነ ግራ ያጋባል ማለት ነው። ሱብሃነ አላህ። እንደ አላህ ሀይሩን ነገርና ሰላሙን ያምጣልን እንጂ የምር በጣም ያሳዝናል ከሚባለው በላይ ማለት ነው። እና ብዙ ብዙ ልጆች ማለት ነው። እና እኔ እንኳን አልሐምድሊላህ ከቤተሰቦቼ የመጣ የለም፣ ግን ሁሉም ሲሰቃይ ያሰላም በጣም እኔ እንጃ ልብ ይነካል ማለት ነው። እና መጥተው ደግሞ የሚሰሩት እዚህ ማለት ነው ያው ግብርና ነው ማለት ነው ማለት ኢትዮጵያ ብዙ ሰዎች የሚንቁትን ግብርና እዚህ መጥተው ደግሞ የሚያገኙት ያው ግብርና ነው። ለውጥም የለውም ማለት ነው፣ የተቀየረ ነገር የለውም። እና የሆነ ልጅ አለ ደውዬለት ሲያወራኝ ያው የጓደኛዬ ወንድሟ ነው ማለት ነው፣ እዛው እሰፈራችን ነው እና ማለት ነው ስናወራ በጣም በቃ የሚሰቃዩትን ስቃይ ማለት ነው ሲነግረም በጣም ነው የያዘን ነው ከምንም በላይ እና ያኔ ኢትዮጵያ እያለ በቃ የሆነ ስራ ጀምራለት ነበረ እሱ ማለት ነው ሲከሳስርበት በቃ ያንን ጠቅሎ አሞላልቶ ሳይናገር ለቤተሰብም በቃ ከፍሎ መጣ ማለት ነው እና አሁን ላይ ያንን ቢያንስ እንኳን ማለት ነው ያጠፋሁትን የከፈልኩትን ማለት ነው እተካለው ብዬ ነበር ግን ስቃው በዛ እና ስለዚህ ማለት ነው ግሩፕ ክፈቱና ለምንልኝ ላላ ብላችሁ ነገ ስሞት ከምታለቅሱ እህን ጊዜ በህይወት እያለውኝ ብትረዱኝ እያለ እና ያጀማ እዚህ ጋ የምለው ነገር ማለት ነው እኛ አረብ ሀገር ያለነው ሴቶች ሁሉን ነገር ተቋቁመን አልቅሰንም፣ ቆስለንም ያው አልሐምዱሊላ የምንፈልገው ደረጃ እየደረስን ነው። በተለይ ደግሞ ለወንድ ልጅ ስቃይ በጣም ከባድ ነው ከሚባለው በላይ። እና ስለዚህ መጀመሪያውኑ ያጠፋችሁት እናንተ ናችሁ። ማለትም ሴት ልጅ ስላለፈላት ሴት ልጅ ስለሰራይ ሁሉን ነገር እችላለውኝ ይጋፈጣለውኝ ብላችሁ መታችሁ። እዚህ ጋር ለወጣቱም ተረድቶ እንደገና ደግሞ ቢያንስ ሽማግሌ አቅመ ደካማ ለነሱ ለነሱና ለታመሙ ሰዎች ብንረዳ አልሐምዱሊላ ችግር የለውም ማለት ነው። ወጣቱ ሰርቶ መብላት እየቻለ ሀገሩ ላይ የፈለገውን ነገር ሰርቶ መኖር እየቻለ ግሩፕ ከፍታችሁ ብር አዋጡልኝ ማለት ትንሽ አይከብድም? የምር በጣም ይከብዳል፣ ከሚባለው በላይ ስብሃንላ አላህ። ሂዳ ይስጣል ለሁላችንም። አንተም ደግሞ አላህ ካለህበት ህመም ካለህበት ቁስል አላህ ያውጣ ነው ምለው እና በዚህ አጋጣሚ ያው እህቱም ስለምትሰማው ያው ብዙ ልጆች ብዙ ሰዎች ይማሩበታል በማለት ነው። አፈወን መጥፎ ነገር የተናገርኩት ነገር የለኝም። ያስቀይም ነገር ሳይሆን ምናልባት ሌሎች ወንድሞቻችን ማለት ነው እንድማሩበትና እና በሀገራቸው ላይ ጠንክረው በርትተው እንዲሰሩ ለማለት ስለፈለግኩ ነው። መልእክቱ ያ ነው ማለት ነው። እና ውድ እህቴ እንዳትቀየምብኝ እና በጣም ያሳዝናል። አሁን ማሻላህ ተባረካላህ እውነት ከሆነ ማለት ነው። ያው ዱባይ እንደተዘጋ እያወሩ ነው ብዙ ሰዎች ማለት ነው። ግን ያንን ያህል እኔ እርግጠኛ አይደለሁም ማለት ያው አሉሽ አሉሽ ስለሆነ ያው ትክክለኛ አምጪና ወሳጆች ሲናገሩ አልሰማሁም ማለት ነው። እና ስለዚህ ቢዘጋ ማሻላህ ተባረካላህ አሪፍ ነው። ኸይር ነው። ያ ረቢ አላህ ኸይሩን ነገር ያምጣልን ለሁላችንም እላለውኝ። እንሻላ በቀጣይ ቪዲዮ እስከምመለስ ድረስ ላይክ እና ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ፣ አበረታቱኝ። ሴትዮዋ መጣችብኝ ማለት ነው ሁሉንም ሀሳቤ ማለት ሀሳቤ ይጠፋል እና ሰዎቹ ሲመጡ የምለው ነገር ማለት ነው ይህ ይጠፋኛል ሀሳቢ ይሰራ ይቃል ማለት ነው። ካሁን ካሁን ጠራችኝ አልጠራችሁ በማለት እና ማለት ነው ውዶቼ፣ አበረታቱኝ፣ አጠነካክሩኝ። ኢንሻአላህ አላህ ለሁላችንም ኸይር ነገር የወፍቀን፣ አገራችንንም ሰላም ያድርግልን። በሀገራችን ሰርተን በሀገራችን የምንቀየር የምን ለወጥ ያድርገው። ያገር ሰላም እጦት ነው ይሄ ሁሉ ሴትም ወንዱም ሊሰደድ የቻለበት ምክንያት ይመስለኛል። ለሁላችንም አላህ ሰላሙን ያምጣልኝ ያምጣልን እና በያላችሁበት ሰላማችሁ ይብዛ። መጣችብኝ። ሰላሙ አሌይኩም ወረሐመቱላሂ ወበረከቱ። ለማንኛውም በር ልከፍት ነው እንሻላህ ና።